አርዕስት ዜና። ከአርባ በላይ የሚሆኑ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ተወካዮች በድሬዳዋ አስተዳደር የቱሪስት መስህቦች መዳረሻዎችንና የኢንቨስትመንት አማራጮችን ጉብኝት አከናውነዋል። የወጣቶች የስራ ፈጠራ ባህልንና ተሳትፎን በማሳደግ ተጠቃሚነታቸውን ለማረጋገጥ እየተሰራ መሆኑ ተገለጸ። አስራ ስምንተኛው የአፍሪካ የወጣቶች ወር የማጠቃለያ መርሃ ግብር ተካሂዷል። የድሬዳዋ አስተዳደር ጤና ቢሮ በማርበርግ ቫይረስ በሽታ ምንነት ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሄደ። የሚሉት ለሰዓቱ የያዝናቸው አበይት ነጥቦች ናቸው። ጤና ይስጥልን ተመልካቾቻችን፣ አክብሮታዊ ሰላምታችን በእያላችሁበት ይድረስ። ይህ የድሬዳዋ ቴሌቪዥን ነው። ሳሙኤል ወልደ ጻድቅ ዜናዎችን እየመራው ቆይታ አደርጋለሁ። አብሮነታችሁን ጠይቀናል። በቅድሚያም አጫጭር መረጃዎችን እንሆም። በድሬዳዋ አስተዳደር በ2018 ዓ ም በክረምት ወራት የበጎ ፈቃድ መርሃ ግብር እድሳት የተደረገላቸው እና የተገነቡ 19 ቤቶች የአስተዳደሩ ከንቲባ ከድር ጆሃር ለነዋሪዎች አስረክበዋል። የክረምቱ ወራት በጎ ፈቃድ ስራዎችም ሆኑ ሌሎች መሰል መልካም ተግባራት ለማህበረሰቡ ያላቸው ፋይዳ ጉልህ በመሆኑ አስተዳደሩ ገዛውን አጠናክሮ እንደሚቀጥል ነው ከንቲባ ከድር ጁሐር በወቅቱ ያስታወቁት። በ2018 ዓ ም የክረምት ወራት የበጎ ፈቃድ ስራዎች የኢኮኖሚ አቅማቸው ዝቅተኛ ለሆኑ የማህበረሰብ ክፍሎች እድሳትና ግንባታቸው ተጠናቆ የቁልፍ ርክክብ መርሃ ግብር የተካሄደው 19 ቤቶች በአስተዳደሩ ባሉ ተቋማትና በበጎ ድጋፍ በሚሳተፉ ማህበራትና ተባባሪ አካላት በገንዘብና በጉልበት አገልግሎት ተሳትፎ እንደተደረገባቸው በወቅቱ ተገልጧል። ነዋሪዎቹ በድሬዳዋ አስተዳደር ከንቲባ አቶ ከድር ጆሃር የቁልፍ ርክክብ የተካሄደባቸውን የመኖሪያ ቤቶች የተገነቡት በሰላም ምድር ባቡር ታክሲ ሾፌሮች ማህበር፣ በመሬት ልማትና ማኔጅመንት ቢሮና ተጠሪ ተቋማት፣ በከንቲባ ጽህፈት ቤት አንድ የመኖሪያ ቤት፣ በሳቢያ ንብረት ጤና ቡድን፣ በንግድና ኢንዱስትሪ ቢሮ፣ በትራንስፖርትና ሎጂስቲክ ባለስልጣን፣ በፋይናንስና ኢኮኖሚ ልማት ቢሮ እንዲሁም ደግሞ በአስተዳደሩ የከተማና ኮንስትራክሽን ቢሮ በክረምት በጎ ፈቃድ ተደርጎላቸው የተጠናቀቁ ናቸው። ከመኖሪያ ቤቶቹ ቁልፍ ርክክብ ጋር ተያይዞ የምግብ ግብዓትና የመገልገያ ቁሳቁስ ድጋፍም ተደርጓል። የኢኮኖሚ ደረጃቸው ዝቅተኛ ለሆኑ የአስተዳደሩ ነዋሪዎች የመኖሪያ ቤቶቹን ቁልፍ ያስረከቡት ከንቲባ ከድር ጁሃር የክረምት በጎ ፈቃድም ሆነ ሌሎች መሰል መልካም ተግባራት ለማህበረሰቡ ያላቸው ፋይዳ ጉልህ በመሆኑ አስተዳደሩ እገዛውን አጠናክሮ እንደሚቀጥል አረጋግጠዋል። ከንቲባ ከድር አክለውም እንዲህ አይነት በጎ ተግባር ሊሆነ ሌሎች የልማት ስራዎች ዘላቂነት የሚኖራቸው የሁሉም ነገር መሰረት የሆነው ሰላም ሲረጋገጥ መሆኑን ጠቁመው ህብረተሰቡ እንደዚህ በፊቱ ሁሉ በሰላም ዘብ እንዲቆምም አስገንዝቧል። ከንቲባ ከድር በዚህ ቁልፍ ርክክብ መርሃ ግብር ሰላም ምድር ባቡር ታክሲ አሽከርካሪዎች ማህበርና ሳቢያን ህብረት የጤና ቡድንም ለአቅመ ደካማ ወገኖቻቸው በክረምቱ በጎ ፈቃድ ገንብተው ላስረከቡት መኖሪያ ቤቶች በአስተዳደሩ ስም አመስግኗል። ግንባታቸው የተጠናቀቁ የመ የመኖሪያ ቤቶችን ቁልፍ ከከንቲባ ከድር ጁሃር የተረከቡ ነዋሪዎች በበኩላቸው በመኖሪያ ቤት በኩል የነበረባቸው ክፍተት በመቀረፉ ትልቅ የህይወታቸው ችግር እንደተቃለለላቸው ገልጠው ቤቶቹን ገንብተው ላስረከቧቸው የድሬዳዋ አስተዳደርና የበጎ ፈቃድ ተሳታፊ አካላት ምስጋናቸውን አቅርቧል። በድሬዳዋ አስተዳደር በዘንድሮ የክረምት በጎ ፈቃድ መርሃ ግብር ከ171 ሚሊዮን ብር በላይ የሚተመን ስራ የተሰራ ሲሆን ከ291 ሺህ በላይ ነዋሪዎች ተጠቃሚ ከመሆናቸውም በላይ 91 ያህል ወጣቶች ክፍሎች እና የማህበረሰብ ክፍሎችም ተሳታፊ ሆነውበታል በአስተዳደሩ በ2018 ዓ.ም የክረምት ወራት የበጎ ፈቃድ መርሃ ግብር 298 ቤቶች አዲስ የተገነቡ ሲሆን 161 ደግሞ እድሳት ተደርጎላቸዋል ሲል ባልደረባችን ጁሌት ተድላም ዘግቧል የግብርና ልማት ጣቢያ ሰራተኞች የተፈጥሮ ሀብቶችንና አካባቢን በመጠበቅ ስራ ላይ በባለቤትነት ሊሰሩ ይገባል ተብሏል። በድሬዶ አስተዳደር የግብርና ውሃ ማዕድንና ኢነርጂ ቢሮ የህብረት ስራ ማደራጃ ማስፋፊያ እና ግብአቶች አቅርቦት ኤጀንሲ በካልም ፒፎር አር ፕሮግራም አራቱም ክላስተሮች ለተውጣጡም የግብርና ልማት ጣቢያ ባለሙያዎች የግንዛቤ ማስጨበጫ ስልጠና ተሰጥቷል። ፎረሙ የድሬዶ አስተዳደር ለሐሩር እና በረሃማነት ተጋላጭነትን ችግር ለመቅረፍ እየሰራ ያለውን ስራ በመደገፍ በኩል ከፍተኛ አስተዋጽኦን አበርክቷል። የግብርና ከተማ ጣቢያ ባለሙያዎች የአካባቢ ጥበቃ እና የአየር ንብረት ተጽዕኖን ለመከላከል ከሌሎች አካላት የተለየ አሰራር ስላላቸው ስልጠናው የስራውን ውጤታማነት ያፋጥነዋል ተብሏል። በተጨማሪም የካልም ፒፎር አር መርሃ ግብር የመጀመሪያ ምዕራፍ ተጠናቆ ወደሚቀጥለው ምዕራፍ ለመሸጋገር ቅድመ ዝግጅት እየተደረገ ባለበት ወቅት ስልጠናው ተሰጥቷል ሲል ባልደረባችን ሰራዊት ተኮላም ዘግቧል። ዜና ስፖርት። ሶስተኛ ሳምንቱን የያዘው የብስክሌት ውድድር ቀጥሎ ተከናውኗል። በአጋር አካላትና በወጣቶችና ስፖርት አስተባባሪነት እየተከናወነ የሚገኘው የብስክሌት ውድድር ዛሬም ቀጥሎ በገንደ ተስፋ አካባቢ በሚገኘው አዲሱ አስፓልት መንገድ ላይ ተከናውኗል መነሻና መዳረሻውን በገንደ ተስፋ ያደረገው ውድድር በማውንቴን ባይክ 12 ኪሎ ሜትሮችን እና 12 ዙሮችን በፈጀው ውድድር ረመዳን በያን በሱ ፍቃድ ታረቀኝና ያሬድ ግርማ ከአንደኛ እስከ ሶስተኛ ደረጃዎችን በመያዝ አጠናቋል 29 ተወዳዳሪዎች በተሳተፉበትና 30 ዙሮችን በሸፈነው የከፍተኛ ኮርስ ውድድር እንደተለመደው በአራት ክለቦች መካከል የተከናወነ ሲሆን በ ቆላታ ናትናኤል ጥላሁን ኃይሌ አውል አውልና በረከት ደሳለኝ አሸናፊ ሆኗል። በአጠቃላይ በድምር ውጤት አሚር ጃፋር ከቶቶት አንደኛ ሆኖ ሲያጠናቅቅ በኃይሉ ፍቅሬና ናትናኤል ጥላሁን በተመሳሳይ ከጀማል ሮጎራ ብስክሌት ክለብ ሁለተኛና ሶስተኛ በመሆን አጠናቀዋል። መርሃ ግብሩ በቀጣይ ሳምንት በከዚራ አደባባይ መቋጫውን ያገኛል። ውድድሩ በፍሪ ውሃ አጋርነት እየተከናወነ የሚገኝ መሆኑ ለማወቅ ተችሏል ሲል የስፖርት ክፍል ባልደረባችን ሰለሞን አዲሱም ዘግቧል። ከውጭ የዜና ምንጭ ወደ ተገኘው መረጃ አልፍ ያለው በደቡብ ምስራቅ ኤስያ ከአስር ዓመታት በኋላ ቀጠናውን ያጋጠመውን ከባድ ዝናብ ተከትሎ በተከሰተ ጎርፍ በመቶዎች የሚቆጠሩ ሰዎች ሲሞቱ በርካቶች ደግሞ የደረሱበት እስካሁን አልታወቀም። በሞቃታማው አውሎ ነፋስ የተባባሰው የመጣው ዝናብ በአመታት ውስጥ ከታዩ የጎርፍ አደጋዎች መካከል ከፍተኛውን ጉዳት አስከትሏል። በዚህ የተነሳም በኢንዶኔዥያ ማሌዥያና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎርቷል። በኢንዶኔዥያ ሱማትራ ደሴት የሞቱት ሰዎች ቁጥር ከ300 በላይ የተሻገረ ሲሆን በርካቶች አሁንም ያሉበት እንደማይታወቅ ነው እየተገለጸ ያለው። በጎርፍ ከተጎዱት አካባቢ ነዋሪዎችን የማውጣት ጥረቱ አሁንም የቀጠለ ሲሆን ዋና ዋና መንገዶች በጎርፍ በመወሰዳቸው እና የኢንተርኔት እና የመብራት አገልግሎት በከፊል በመቋረጡ ጥረቱን አስቸጋሪ አድርጎታል። እስከ ቅዳሜ ድረስ ብቻ በታይላንድ 160 ሰዎች፣ በማሌዥያ እንዲሁም በርካታ ሰዎች መሞታቸው ተዘግቧል። በኢንዶኔዥያ ሳይክሎ አውሎን ሲንያር የተባለ አውሎ ነፋስ የቀላቀለ ዝናብ የመሬት መንሸራተት እና የጎርፍ መጥለቅለቅን አስከትሏል። በዚህም የተነሳ ቤቶች በጎርፍ ሲወሰዱ በሺዎች የሚቆጠሩ ህንጻዎችም ሰጥመዋል። በሌላ የእስያ ክፍል በስሪላንካ በሳይክሎን ዲትዋህ ተጠቅታ ከ130 በላይ ሰዎች መሞታቸውንና 170 ደግሞ ያሉበት አለመታወቁን የሀገሪቱ ባለስልጣናት እየተናገሩ ነው። ስሪላንካ ከቅርብ ዓመታት ወዲህ ካጋጠሟት አስከፊ የአየር ንብረት አደጋዎች አንዱ የተጋፈጠ ሲሆን መንግስት የአስቸኳይ ጊዜ አዋጅንም አውጇል። ከ15 ሺህ በላይ ቤቶች መውደማቸውንና 78 ሺህ የሚያሉ ሰዎች ወደ ጊዜያዊ መጠለያ እንዲገቡ መደረጋቸውን ባለስልጣናቱ ተናግረዋል። ከሀገሪቱ አንድ ሶስተኛው የመብራትና የውሃ አቅርቦት አልባ እንደሆነም ጨምረው አስታውቀዋል። ይህ የድሬዳዋ ቴሌቪዥን ነው። በተከታይነት በትንታኔ ወደምንመለከታቸው መረጃዎች አልፋል። ሀገራችን ላይ መቀመጫቸውን ያደረጉ በርካታ ኤምባሲዎች ኤምባሲዎችና የዓለም አቀፍ ተቋማት የኢትዮጵያን ነባራዊ ሁኔታ በዜናና በሪፖርት ከሚነገራቸው በላይ በአካል ተገኝቶ ማየታቸው ትልቅ ትርጉም እንዳለው የቱሪዝም ሚኒስቴር ሚኒስትር ወይዘሮ ሰላማዊት ካሳ ገልጠዋል። ከ አርባ በላይ የሚሆኑ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ተቋማት ተወካዮች በድሬዳዋ አስተዳደር የቱሪስት መስህቦች መዳረሻዎችንና የኢንቨስትመንት አማራጮችን ጉብኝት አከናውነዋል። ዳዊት አያሌው ጉብኝቱን ተከታትሎ ተከታዩን መረጃ አሰናድቶልናል። በኢፌዴሪ የቱሪዝም ሚኒስቴር ሚኒስትር ወይዘሮ ሰላማዊት ካሳና በዩኔስኮ የኢትዮጵያውያን ዳይሬክተር ዶክተር ሪታ ቢስኖዝ የተመራ ተቀማጭነታቸውን በአዲስ አበባ ያደረጉ ከአርባ በላይ ሀገራት አምባሳደሮችና የዲፕሎማቲክ ተቋማት ተወካዮች በድሬዳዋ አስተዳደር የቱሪስት መስህቦች መዳረሻዎችና የኢንቨስትመንት አማራጮች ዙሪያ ገለጻ ተደርጎላቸዋል። በስነ ስርዓቱ ላይ የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር ባደረጉት የእንኳን ደህና መጣችሁ ንግግር እንዳሉት ድሬዳዋ ብሄሮች ብሄረሰ ቦችና ሕዝቦች በፍቅር በሰላምና በአንድነት ተዋደው የሚኖሩባት ከተማ መሆኗን አንስተዋል። በድሬዳዋ የሚገኙ ቅርሶችና የቱሪስት መዳረሻዎችን በማልማት ኢኮኖሚያዊና ማህበራዊ ፋይዳቸውን ለማሳደግ በአስተዳደሩ ትኩረት ተሰጥቶ እየተሰራ እንደሆነም ገልጸዋል። የአምባሳደሮችና የዲፕሎማቲክ ማህበረሰብ አካላት ወደ አካባቢው ማምጣት ተፈጥሯዊና ሰው ሰራሽ ሀብቶችን ከመጎብኘት ባለፈ የመዳረሻዎቹን ተደራሽነት በማስፋት የዘርፉን ጥቅም ለማሳደግ እድል ይሰጣልም ብለዋል። ልዑኩ የተለያዩ የኢንዱስትሪና የኢንቨስትመንት ስፍራዎችን የድሬዳዋ የምድር ባቡር ድርጅትን ጨምሮ ታሪካዊ ቦታዎችን ቃኝተዋል። የቱሪዝም ሚኒስቴር ወይዘሮ ሰላማዊት ካሳ በጉብኝታቸው ማጠቃለያ እንደገለጹት ልዑኩ በዜናና በሪፖርት ከሚነገራቸው በላይ በአካል ተገኝተው ማየታቸው ትልቅ ትርጉም እንዳለው ጠቁመው ድሬዳዋ ላይ የንግድና የኢንቨስትመንት ቦታዎችን፣ ታሪካዊ ስፍራዎችን ከማየት በተጨማሪ ከተማዋ በስፖርት ቱሪዝም ላይ ያላትን አቅም እንደተመለከቱ ገልጸዋል። በጣም በርካታ ኤምባሲዎች አሉ። በጣም በርካታ ቆንስላ ጽህፈት ቤቶች፣ አለም አቀፍ ተቋማት ዋና ጽህፈት ቤታቸው አዲስ አበባ ላይ ይገኛሉ። እዛ የሚገኙት የነዚህ ተቋማትና ኤምባሲዎች አመራሮች ኢትዮጵያ ውስጥ ያለውን ነገር በዜና በተለያየ መልኩ ከሚሰሙት በሪፖርት ከሚነገራቸው በላይ በአካል ሄደው እነዚህን መስህቦቻችንን መመልከታቸው በጣም ትልቅ ትርጉም አለው። በምስራቁ ደግሞ የሀገራችን ክፍል ምን አለ የሚለው እንዲመለከቱ ከሀረር ጀምረን ድሬዳዋ ተገኝተናል። ድሬዳዋ ላይ ያሉትን በጣም በርካታ መስህቦች ለማየት ይችለናል። በተለይ ደግሞ ድሬዳዋ የምትታወቅበትን የባቡር መሰረተ ልማት እንደዚሁም ደግሞ ታሪካዊነቱ እና ለከተማዋ ደግሞ ባቡር ምን ማለት ነው የሚለውንም መመልከት ይችለናል። ከዛ ባሻገር ደግሞ የከተማ አስተዳደሩ በተለይ ደግሞ ክቡር ከንቲባ ከተማዋ ያላትን እጅግ ትልቅ አቅም ለዲፕሎማቶቹ ማስረዳት የተቻለበት ነበረ። ከዛ ባሻገር እንግዲህ አንዱ ደግሞ የድሬዳዋ መለያ የኢንቨስትመንት የንግድ የአምራች ዘርፍ ማዕከል መሆኗ ነው። ስለዚህ ይህንን በተግባር የሚያሳዩ የኢንዱስትሪ ፓርኮች አሉ፣ እነሱንም ለማየት ችለናል። ስለዚህ በአጠቃላይ ከቱሪዝምን ባሻገር በተጨማሪነት ከተማዋ የስፖርት ቱሪዝም ላይ ያላትን ትልቅ አቅምም ለመመልከት የቻልበት ነው። በኮሪደር ከተማዋን ለጎብኚዎች ለነዋሪዎች በተለይ ምቹ ለማድረግ የተሰሩትን ስራዎች አብረን ተመልክተናል ማለት ነው። በዩኔስኮ የኢትዮጵያውያን ዳይሬክተርና የልዑኩ አስተባባሪ ዶክተር ሪታ ቢስኖዝ ለሁለት ቀናት የነበራቸውን ቆይታ እንዲህ አስረድተዋል። በድሬዳዋና በሐረር ጉብኝት ያደረጉት የተለያዩ ሀገራት አምባሳደሮች በቱሪዝምና በኢንቨስትመንቱ መስክ ተመልሰው በመምጣት ድጋፍ እንደሚያደርጉ ቃል ገብተዋል። ይህም ቆይታቸው ፍሬ ማፍራቱን የሚያሳይ ነው። በምስራቅ ኢትዮጵያ ላይ ድጋፍ የሚሹና በትብብር ለመስራት ምቹ በሆኑ መስኮች የእውቀት ሽግግርን፣ የኢንቨስትመንት አማራጮች እንዲሁም ታሪካዊ የሆኑ ቅርሶችን በማስጠበቅ በኩል አምባሳደሮቹ ኃላፊነት ተሸክመው እንደተመለሱ ተስፋ አደርጋለሁ። አርሜኒያ አምባሳደር ሰሃቅ ሳርግሳይን በበኩላቸው ድሬዳዋ ላይ አሁንም ድረስ የአርመናውያን አሻራ እንደሚታዩ አስታውሰው ማሻሻያና ጥገና በሚያስፈልጋቸው ቅርሶች ዙሪያ ከአስተዳደሩ ጋራ በጋራ ለመስራት ፍላጎት እንዳላቸው ገልጸዋል። በድሬዳዋ ቆይታችን የተለያዩ ቦታዎችን ተመልክተናል። ቀደምት የሆነውን የቅዱስ ሚናስ የአርመኒያ ቤተ ክርስቲያን ዙ ይገኛል። ከአስተዳደሩ ጋር በመተባበር ይህንን ታሪካዊ ቤተ ክርስቲያን የአስፈላጊውን እድሳት እና ማሻሻያ ተደርጎበት የመቶኛ ዓመቱ ምስረታውን ለማክበር ፍላጎታለን። ሁለተኛዋ ትልቋ ከሆነችው የሞሪ ከተማና ድሬዳዋ መካከል የተማማችነት ከተማን ግንኙነት ለመገንባት የመግቢያ ሰነድ የተዘጋጀ ሲሆን መፈራረም ይቀረናል። በድሬዳዋ ስልጣኔ ውስጥ የአርመኒያ ታሪክ የአፍሪካ አሻራና ኪነ ህንጻ እንዳለ ማየት ይችላሉ። ይህንንም ሂደው እንዲጎበኙ ለሙያ አጋሮችና ወዳጆች ለመንገር ቃል ይገባሉ። የወጣቶች የስራ ፈጠራ ባህልንና ተሳትፎን በማሳደግ ተጠቃሚነታቸውን ለማረጋገጥ እየተሰራ መሆኑ ተገለጸ። 18ኛው የአፍሪካ ወጣቶች ወር የማጠቃለያ መርሃ ግብር ተካሂዷል። ሰራዊት ተኮላ ዝርዝሩን ያቀርብልናል። የአፍሪካ የወጣቶች ቀን እንደ አውሮፓ አቆጣጠር ከ26 ጀምሮ በሀገር አቀፍ ደረጃ እየተከበረ ይገኛል። ዘንድሮ ለ18ኛ ጊዜ የተለወጠ የወጣቶች የስራ ባህል ለኢኮኖሚ ምርታ በሚል መሪ ቃል አንድ ወር ያህል የተከበረው በዓሉ የማጠናቀቂያ መርሃ ግብር ተካሂዷል። በመድረኩ ላይ የተገኙት የአስተዳደሩ ከንቲባ አቶ ከድር ጆሀር ወጣቶች ሀገር መገንባት የሚችሉ ትኩስ ኃይል መሆናቸውን አስታውቀው ይህንን የልማት ኃይል በአግባቡ በመደገፍ ለሀገር ግንባታ መዋል ይገባል ብለዋል። ወጣቶች ከሌሎች ማህበረሰብ ካላቸው ከፍተኛ ድርሻ አንፃር በሀገሪቱ ውስጥ በሚካሄዱ ላይ በሚገኘው የልማት እንቅስቃሴ ከመልካም አስተዳደር ለዲሞክራሲ ስርዓት ግንባታ ሂደት ውስጥ የላቀ ሚና የሚጫወቱ ለብልጽግና ጉዞ ዋስትና በመሆናቸው ሁለንተናዊ ብቃታቸውን፣ ተሳትፎ፣ ተጠቃሚነታቸውን በላቀ ደረጃ ለማረጋገጥ መንግስት የወጣቶችን መዋቅር በመዘርጋት ዘርፈ ብዙ እንቅስቃሴዎችም በማድረግ ላይ ይገኛሉ። ወጣቶች ዓላማቸውን ለማሳካት ከስሜታዊነት የጸዱና ምክንያታዊ መሆን ይገባቸዋል ያሉት ከንቲባው ይህንን በመተግበር ለአገር ልማትና የሰላም ኃይል መሆን ይገባቸዋል ሲሉ ገልጸዋል። ወጣቶች ጥሩ ቦታ ለመድረስ ከሆነ አቋም ኖራችሁ በትክክለኛ ፍትሃዊነት አገልግላችሁ የምትመኙት ቦታ ለመድረስ ከተፈለገ ምንጊዜ በራሳችሁ አቅምና ቁመና ቆም ብላችሁ ያመናችሁበትን ነገር በመስራት ሌላው ደግሞ ያላመናችሁበት ነገር ካለ መድረክ በመፍጠር፣ በመነጋገር፣ በመወያየት በሀሳብ በበላይነት ከተሸነፋችሁ ደግሞ ለዛ ሀሳብ ተገዢ መሆን ነው እንጂ በስሜት በደመነፍስ የሚመራ ወጣት መፍጠርም የለብንም። የኢፌዴሪ ሴቶች ማህበራዊ ጉዳይ ሚኒስቴር የወጣቶች ዘርፍ ሚኒስትር ዴኤታ ወይዘሮ ሙና አህመድ በበኩላቸው 18ኛው የአፍሪካ የወጣቶች ቀን በተለያዩ ሁነቶች ሲከበር መቆየቱን ገልጸው በተለይም ዘንድሮ የልማት ኃይል የሆኑትን እነዚህን የህብረተሰብ ክፍሎች የስራ ባህልና ተሳትፎ በሚያሳድግ መልኩ መከበሩ ከፍተኛ ጠቀሜታ ይኖረዋል ብለዋል። በመሰረቱ ይህ ቀን ወጣቶች ለአህጉራቸውና ለሀገራቸው እድገትና ብልጽግና ያበረክቷቸውን አስተዋጽኦች ከመዘከር ባሻገር አገራት ወጣት ተኮር ፖሊሲዎቻቸውን፣ ፕሮግራሞቻቸውን በመቅረጽ ያከናወናቸውን ተግባራት እና የተገኙ ውጤቶችን አስመልክቶ ህብረተሰቡ እንዲገነዘብ ለማድረግ እንዲሁም በተግባር አይነት ላጋጠሙት ተግዳሮቶች መፍትሄ ለማፈላለግ የድርሻቸውን እንዲወጡ ለማስቻት ታስቦ የሚከበር በመሆኑ ለወጣቶች ትርጉሙ የገዘፈ ነው። ወጣቶች በአንድ ሀገር ልማትና ሰላም ውስጥ ካላቸው ከፍተኛ ድርሻ አንጻር መንግስት መዋቅር በመዘርጋት በዘርፉ በርካታ ገንቢ ስራዎችን ማከናወኑን የገለጹት ኃላፊዋ የወጣቶች የስራ ባህልን ማሻሻል በኩል ትኩረት ተሰጥቶት እየሰራ ይገኛል ብለዋል። የዘንድሮ የአፍሪካ ወጣቶች ቀን የዳበረ ወጣቶች ተሳትፎን ለዘላቂ ሀገራዊ ስኬት በሚል መሪ ቃል ሲከበር የቆየ ቢሆንም በዋናነት ትኩረት ካደረገባቸው አጀንዳዎች መካከል የወጣቶች ስራ ፈጠራ፣ የስራ ባህል ለውጥ ትርጉም ያለው የወጣቶች ተሳትፎ ዋነኛ ደዳ በማድረግ ግንዛቤ በመፍጠር ወጣቶች የተሻለ አቅም እንዲገነቡ ለማስቻል ያለም ነው። የአስተዳደሩ ወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ካሊድ መሐመድ ወጣቶች የልማት አቅም መሆናቸውን በመገንዘብ በተከናወኑ ስራዎች ውጤቶች መመዝገባቸውን አስታውቀው ይህንን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉ ገልጸዋል። ወጣቶች እንደ ከዚህ ቀደሙ የስጋት ምንጮች ሳይሆኑ የመደመር ትውልዶች ሆነው በማናቸውም ጉዳዮች ላይ በባለቤትነት ተሳትፎ እንዲያደርጉ ከዚህም አንጻር በሁሉም ዘርፎች ምህዳሩ ሰፍቶ ወጣቶች እምቅ አቅማቸውን እንዲያሳዩ ለማድረግ በተደረጉ ጥረቶች እነሆ እንደ ሀገር እንደ ድሬዳዋ አስተዳደርም ከፍተኛ ውጤቶችን እያገኘን እንገኛለን። በመርሃ ግብሩ ላይ የሴቶችና ህጻናት ሚኒስትር ዴታ ወይዘሮ ሀኪማ ከይረዲን የኢፌዴሪ ኢንተርፕሪነርሽፕ ልማት ኢንስቲትዩት ዳይሬክተር ዶክተር ሁሴን አሰን የፌዴራል ቴክኒክ ሙያ ስልጠና ዋና ዳይሬክተር ዶክተር ብሩክ ከድርና የአስተዳደሩ ከፍተኛ አመራሮች እንዲሁም ከተለያዩ ክልሎች የተጧጡ የወጣት አደረጃጆች አባላት ተገኝተዋል። በመጨረሻም የማርበርግ በሽታን በድሬዳዋ አስተዳደር አስቀድሞ ለመከላከል የባለድርሻ አካላት ሚና ወሳኝ መሆኑ ተገልጧል። የድሬዳዋ አስተዳደር ጤና ቢሮ በማርበርግ ቫይረስ በሽታ ምንነት ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሂዷል። ሳራ አብዱራሂም በዝርዝር ታስቃኘናለች። የድሬዳዋ አስተዳደር ጤና ቢሮ ወቅታዊውን የማርበርግ ቫይረስ በሽታ በማስመልከት ለሚመለከታቸው የባለድርሻ አካላት የግንዛቤ ማስጨበጫ መድረክ አዘጋጅቷል። በግንዛቤ ማስጨበጫ መድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የአስተዳደሩ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ እንደገለጹት የበሽታው አሳሳቢና ገዳይ እንደመሆኑ ማህበረሰቡን ግንዛቤ በመፍጠር ጤናውን የሚጠብቅ ዝግጁ ማህበረሰብ ለመፍጠር የሚመለከታቸው የባለድርሻ አካላት ሚና ወሳኝ መሆኑን ጠቅሰው በውይይቱ የተገኙት አካላትን ስለ በሽታው ቅድሚያ በማወቅና በሚሰሩ ስራዎች ላይ ከአስተዳደሩ ጤና ቢሮ ጋር በጋራ መስራት እንዳለባቸውም አስታውቀዋል።

ምክትል ኃላፊው አክለውም በበሽታው ለሀገራችን አዲስ እንደመሆኑ ስለ በሽታው ምንነት፣ መንስኤ፣ የመተላለፊያ እና መከላከያ መንገዶችን አስቀድሞ ማወቅ እንደሚያስፈልግም ገልጸዋል።

አቶ ዩሱፍ በበሽታው መድኃኒት የሌለው እንደመሆኑ በሀገራችን በደቡብ ኢትዮጵያ ጅንካ የተከሰተው በላብራቶሪ ምርመራ ልየታ 348 ሰዎች መካከል 12ቱ በበሽታው የተገኘባቸውና ከእነዚህም ውስጥ ስምንቱ የሞቱ ሲሆን ከበሽታው ሶስት አገግመው የተመለሱና አንድ በህክምና ላይ መሆናቸውን አስታውቀው ለሚሰሩ ስራዎች ሁሌም በጋራ ተቀናይተን መስራት አለብን ብለዋል።

በመድረኩ ተገኝተው ንግግር ያደረጉት የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት የጽህፈት ቤቱ ኃላፊ ልዩ አማካሪ አቶ ዮናስ ጥግነህ በወቅቱ እንደገለጹት በሽታው ከመደናገጥ ይልቅ ቅድመ መከላከልና ጥንቃቄ ማድረግ እንደሚገባ አስታውሰው፣ አመራሮች ከዚህ አስከፊ በሽታ ኃላፊነታችንን በመወጣት ትክክለኛ መረጃ ለህብረተሰቡ መስጠት ላይም መስራት እንዳለብን አስታውቀዋል።

በተዘጋጀው የግንዛቤ መድረክ ላይም ተሳታፊዎች ስለ በሽታው ተያያዥ ጉዳዮች ምክረ ሃሳብ ዙሪያ አንስተዋል። በተሳታፊዎች በያነሱት ምክረ ሃሳብ ዙሪያ ላይም ምላሽ ተሰጥቷል። በግንዛቤ ማስጨበጫ መድረኩ ላይም አመራሮችና የከተማ የገጠር ወረዳ አስፈጻሚ አመራሮች፣ የከተማና የገጠር ጤና ማስተባበሪያ የድሬዳዋ አስተዳደር ጤና ቢሮ አመራሮችና ኃላፊዎች፣ አስተባባሪዎች፣ ከቀይ መስቀል ከድሬዳዋ ዩኒቨርሲቲ፣ ሌሎች የሚመለከታቸው የባለድርሻ አካላት በግንዛቤ ማስጨበጫ መድረኩ ላይ ተገኝተዋል። ስለትከታተላችሁን በማመስገን ከድሬዳዋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚህ ፈጽመናል። ሳሙኤል ወልደ ጻዲቅ ዜናዎቹን እየመራው ከእናንተ ጋር ቆየው። ይንቀሪ ፕሮግራሞች እንድትከታተሉ ጋር በስኩ መልካም ጊዜ፣ ጤና ይስጥልኝ።